አንድ ሰውዬ ምን ብለው ጽፈዋል? ባለስልጣን ናቸው እና ዛሬም ስልጣን አላቸው። ሎስ አንጀልስ ሲመጣ አብሬው እራት የበላው ሰው አብይ አህመድ ጤነኛ መስሎኝ ማለት ነው። ከአንድ ዓመት በኋላ አብሬው መራመድ አልቻ ገዳይ ነዋ። መጽሐፋቸው ላይ እንዲህ ብለው ጽፈው የምንወደውን ነገር ነግረው ነገር ነግረው የማንወደውን መከራ እያመጡብን ሳያቸው እጅግ ታዘባቸዋለ። ማስገደል ሲጀምር አብይ አህመድን የገጠምኩለት እንግጥ ብላለን ብላቸው፣ መግደል መሸነፍ ነው ብለህ አልነበረ? ማሰር መሸነፍ ነው ብለህ አልነበረ? መግደል መሸነፍ ነው አለን ገዳይ ሆኖ ግን ተሸናፊ ሆኖ አየ ነው። ሹመትም አይኖራችሁ፣ እውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለች ብቻ ደስ ሌላችሁ። እሷ ስላለችን ይበቃል። ሰላም ጤና ስትልን ሁሌ ተከበራችሁ። የኢኦቲ ሪአክት ቤተሰቦች እንደምናችሁልኝ፣ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ከምናያችሁ በተቻለ እንግዲህ ለጠቅላይ ሚኒስትር ዶክተር አብይ አህመድ ይረስ የተባለ ጻፋን ደብዳቤ አለ እሱን የምንመለከት ነው የሚሆነው ሁላችንም ቪዲዮ ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ ምንድን ነው የማታርጉት ለምንድነው? እንግዲህ ላይ አናላይዝ ኮመንት ነገር ሁሌም ቁም ነገር ብቻ የሚል ነገር ነው። ፈታ በሚያደርጉ ቪዲዮች እንጀምር። አስደስታት ያ ችግር አለ። የእንትን ነገር ላይ ችግር ስንት ቤታችሁ ውስጥ ያለው ችግር ማን ነው የሚያውቀው? ዛሬ ነው መፈውስ ትፈልጋለ። ስለዚ አሁን በፈቃድ ጠይቁ ስንት ዛሬ በጌታ በኢየሱስም ስልጣን ኤዎ 30 ደቂቃ ልጨመር። እሷም ተስማማለች። ሰላሳ ደቂቃ ሰጠውት። ከነበረ ሰከንድ ላይ 30 ደቂቃ ጨመርኩት። አይሻልም? አንተ ሱን ምትፈልገው፣ ያውሲማ ወንድሜ ችግሩ አይቸዋለሁ። በጌታ በኢየሱስ ደም አሁን ባለበት ደቂቃ ላይ ደቂቃ ጨመርኮት፣ ባለበት ደቂቃ ጨመርኮት። በኢየሱስ ስልጣን እስፒድ ይሁንላቸውእንደማይ ቀነስ እንዳትል። እነዚህም ፓስተሮች ናቸው እንግዲህ እውቅና ያላቸው በካውንስሉ የሚታወቁና እስፒዱን እያሉ በጌታ በኢየሱስ ደም እያለ የሚቀልዱ ናቸውና፣ እዚህ ካለፉት ደግሞ ወደኋላ እንመለስና አናኖችን እንመልከት

ሲያስተምሩ መምሬ ያስተማሩ ምን ይላል፣ እጁን አወጣና፣ መምሬ ሰው። እሳቸው የሚያስተምሩት ሰው እግዚአብሔር አምላክ ከአፈር አበጀው እያሉ ነው እሳቸው የሚያስተምሩት። እጁን አወጣና፣ መምሬ ያ ሰው ከአፈር እንደዚህ ተበጀ፣ እግዚአብሔር አበጀው የሚሉት ውሸት ነው አለ። እኛ የበጣ ነው ከዝንጀሮ ነው አለ ልጁ። ሲል መምሬ ደስ አሉኝ። ምን መለሱ? ልጄ እኔ አንተን ዘሮች አላልኩም ሰው ጆሮ ለስንት አመት ነው የተዘጋው? አስራ አራት አመት ቀስ ያለ ቀስ ያለ ቀስ ያለ እየጮኸ እየጮኸ በቃ መጨረሻ ላው አልሰማም፣ አለ ዘጋ። በአንዱ ብቻ ዞረ። እንደዚህ ብየ ነው የምሰማው። ይሄ ወንድሜ ምስክር ነው። አንዱ ነው የሚሰማው፣ አንዱ በኩል ብቻ በቀኝ በኩል ነው የሚሰማው። ስንት ሰዓት ሙሉ ጸለይ ኩል ተዋት በቃ በአንድ ደቂቃ ብት ብቻ አንድ ሰከንድ ብት ነው የሚሰማው። ምን ሆነ? በአንድ ደቂቃ ውስጥ ጆሮህ ምን አለ? ሰማ ተከፈተ፣ ተከፈተ አዎ ኢየሱስ ጌታ ነው። ተከፈተ፣ ተከፈተ። አዎ፣ ተከፈተ። ከስንት አመት በኋላ? አራት አመት በኋላ ዛሬ በዚህ ቸርች ውስጥ ተከፈተ። አራት

እቺ ነገር ስለቺ ያሳያችሁ እንዴ ኦታ አላችሁ ጽሁፍ አላችሁ ነው ያሳየ ያላችሁ እን ሞከራ ዘን ብለን እን ሞክርሽ አንድ ጊዜ ይሄው እዚህ ጋር እንደምታይበት እንግዲህ ባዶ ውሃ አይ ቲንክ ይታያችኋል ብዬ አስባለሁ። ይሄው ባዶ ነው ውሃው። ይሄውና ሰው እንደዚህ ውሃ የሚጠቀመው እሱም እዚያ ደግሞ ደሞ ክዳኑ አለች ሰዎችን ነው የምንጠቀመው ማለት ነው። እና እስቲ እነሱ ወተቱን ያደረጉታ እስቲ እኛ ደሞ ያ ወተት ነው ውሃ ስለሚመሳሰል ቀለል አድርገን ደም እናድርገው። ያው እነሱ የጌታ ደም እያሉ ይቀልሉበታል እንደዚህ እያደረጉ። እና እኛ ደግሞ የጌታ ደም ከምናደርገው እስኪ ዝም ብለው ኖርማል ደም ነገር እናደርገውና ምን እንደሚፈጣ ብለን እንመልከት። እንደምታዩት ነው እንግዲህ እሺ። ምን እንደሚፈጣ ደግሞ ብለን የምንመለከት ይሆናል። ኦኬ እሺ። ሰዎችን ነው እንግዲህ እዚህ ካርግ በኋላ እሺ፣ እንትን እናርጋት እሺ፣ ብለ በርገን እንታስቲ

እኛም ይሁን እንግዲህ ወደ ደም ለውጥ ነው አለ። በጣም እንዲቀላ ደሞ ደም ባደርጌ ከመተውት ይቀላልና፣ ለማንኛውም እችን አድርገው ሲያሳዩአቸውና አሁን እዛች ጋ አሚን ኡ ያለ ይጨውት እችን አድርገው ሲያደርጉ ነው መሰረቱና በጣም ታሳፍራላችሁ። እኛም እችን ማድረግ እንችላለን። ይሄ ይሄን ለማረግ ምንም ጸጋ አይጠይቅም። ይሄን ለማድረግ ምንም ዓይነት እውቀት አይጠይቅም። ጭንቅላት መሆን ብቻ በቃ ይሄን ለማድረግ እኛ እንግዲህ እኛም እዚህ ጋር እችን አድርገናታል እና እስቲ አሚን ብላችሁ በኮሜንት ላይ ጻፉልን እንግዲህ እንዳሹት እንግዲህ አሚን። በዚያ የተነሳ ነው፣ ሰው ግን የውሃውንና የበርበሬውን ክፈሉኝ፣ ግን በግፍቲም ቢሆን ላኩልኝ። በጣም ቀላል ነገረች። አይዞህ አሁን አይምን እሱ ምን የሚያደርገው የሆነች እንትን ነገር አለች። ኖርማል ውሃ ይቀዳል። ከዛ በኋላ እዚህ ላይ የሆነ ነጭ ነገር ያደርጋል። ዱቄት ሊሆን ይችላል። ዱቀላ ነጭ የሚያደርግ ነገር ያደርጋል። እዚህ ክዳኑ ላይ ከዛ በማስተን ያጣበቀዋል። ከዛ እንደዚህ ነበር። ከዛ ይከድነዋል። እንትን ሲያደርገው ከዚህ ላይ ያለው ወደ ውስጥ ሲገባ ወተት ይሆናል። ወደ ውስጥ ነው ሲለወጥ። እኔ ምን አደረኩት ደግሞ በርበሬ ነበረኝ ቤት ዱቄት አልነበረኝም። እንግዲህ እዚህ ውስጥ በርበሬ አደረኩኝ። አይታቸዋል። እንግዲህ ሳድርግም አላያችሁም እንጂ ከዛ መጣው ከደንኩ በርበሬ። ከዛ ምን ሆነ ቀይ የሆነ ደም ይባላል። አሁን ይሄ ሶይ እዚህ ጊዜ ጋጊታ ምናምን አድርገዋል። ተመራኪል ነገር ነው ይሄ እና እንደዚህ እያደረጉ ነው የሚጫወቱባችሁ ፕሮዎች። አብዛኞቻችሁና ነቀበሉ ለማትፈልግ አለው የበርበሬውና የውሃውን ግን ትከፍሉኛላችሁ በጊፍት እንዲሆን ከዛው ጀምረን እንቀጥልኛል። በጣም ከአስራ ሁለት የሚገባም፣ አሜን በኢየሱስ ስም አይገባም፣ አሜን በኢየሱስ ስም አይገባም፣ አሜን። ከዚህ ሰዓት ጀምሮ ባለጠግነትን አካፈልኩ፣ አሜን። መሬቱን ቆምኩ፣ በኋላ ኢየሱስን አየው። ከዛ በኋላ በዚህ በኩል እኔ አልጋ ላይ እንዳው አሁን እንደዚህ ነው፣ እኔ እንዳው አሁን ቦታው ይታያል እንደዚህ ነው፣ አልጋ ላይ የተኛሁት ሲሄድ እዚህ ቦታ ላይ ተራራ ነው፣ ተራራ ላይ ኢየሱስ እዚህ ላይ ቁጭ ብሏል። ከዛ ወረድ ብሎ በዚህ በኩል ድንግል ማርያም የኢየሱስ እናት ማርያም እሷን አየው። ከዛ በኋላ የሚገርመው ነገር እዛ እንደደረስኩ ነው። ኢየሱስ እንደዚህ አለ። እንደዚህ እዛ ዙፋን ላይ ቁጭ ብሎ መላእክቶች አጠገብ በመሀል እኔ ሁለት መላእክቶች ይዞኝ ነው የሄዱት። ከዛ በኋላ እንደዚህ ሳይ ሲያሳይ ሲያየው ድንግል ማርያምን ከሱ በታች እሱ በዚህ በኩል ነው ከፍታ ከፍ ብሎ ነው ያለው። ከእሷ በታች በኩል ማርያምን የኢየሱስ እናት ማርያምን አየሁት። በጣም የሚገርመው ነገር ለብሳ ነጭ ልብስ ለብሳ እስከ እግሯ ድረስ የሚደርስ በጣም ተዋባ፣ ራእይ 12 ላይ ያለችው አይነት ሴት በጣም ተጓናጽባ፣ እዚህ ጭንቅላት ላይ ቄሶች የሚያስቀምጠ የወርቅ ካባ አይነት አለ፣ እንደሱ አይነት ለብሳ፣ በቃ ሙሽራ መስላ በጣም የሚያንጸባርቅ ነገና፣ ሲያየው እዚህ ፊቷ ላይ የኢየሱስ እናት የሚል ጽሁፍ አየሁ፣ እና ከእሷ ጋር ተዋውቃ አለ። ከዛ በኋላ ህርኩትና ጨበጥኳት ማለት ነው። እንደዚህ አቀፍኮትና እንዳሁ የሚገርመው ነገር በአማርኛ ነው ያናገረች መለስ እንኳን በሰላም መጣለች እንኳን በሰላም መጣች እንኳን በሰላም ቆሽ ብዬ በውበቷን በቃ እያየው እኔ ራሱ በቃ ተዋትኩት ማለት ነው። እንግዲህ እንደዚህ እያደረጉ ነው ፓስተሮቹ የሚጫወቱባቸው እና ለማንኛውም አይ ቲንክ እንደዝናናችሁበት አንድ ነገሮችንም ቴክኒካቸውንም እንዳችሁበት አልጠራጠርም እጄ በርብሬ ነሆን ቢሆን አይነን ከነካውት አቋርጠዋለሁ ቪዲዮን ትላለህ እና ከአሁን በኋላ እንግዲህ እነዚህ ዓይነት ቪዲዮዎችን መሀል መሀል ጣል እያደረግን የምንመለከት ነው። ግን ዋና ዓላማችን የሚያስተምሩ ቁም ነገር የሚያስቡ ቪዲዮዎችን መመልከት ነው እንድታቁ እፈልጋለሁ። ወደ ጠቅላይ ጉዳይ ስንገባ እንግዲህ አንድ አባታችን ቀሲጅ በሁሉ የሚባሉ አባት አሉ፣ በቲክታኩ መንደር እና እንግዲህ እኛ አባት ለጠቅላይ ሚኒስትር ዶክተር አብይ አህመድ የጻፉት አንድ ግጥም ነገር አለች። እንስማቸው ላ ማፈሪያ ምን እንደ እስስ መልኩን እየቀያየረ ነው፣ እንደ ሁኔታው ሲፈልግ ካለመንግሥታት ጋር ውሽማ ይሆናል። እዛ ይመጣል። ከአንዱ መንግስት ጋር ይገባና ያንን ይፈታና ደግሞ እዚያ ያመነዝራል። አመንዝራ መንግሥት ነው። እዛ ይሄድና ሲፈልግ ካልሲሲ ጋር የግብፅ ሄዶ ይጋባል፣ ሲፈልግ ኤርትራ ሄዳል፣ ሲፈልግ አሜሪካ ይመጣል፣ ሲፈልግ አረብ ጋር ይሄድ የሚጋባ በየቦታው የሚጋባ ጋለሞታ ትዳሩ ኢትዮጵያን የፈታ ሀገርን ያስደፈረ ነው። ረኛ ነ ፈሮን ነው። ይህንን እኔ ይሄንን በጣም ነው የምጸየፈው። ይሄንን መንግስት እንዲህ በማለት እግዚአብሔር ምስክሬ ነው፣ ብሞት ገነት እንደምግባ መቶ ፐርሰንት እርግጠኛ ነኝ። እንዲያው ከልቤ ነው ምግረ። ምክንያቱም እኔ ይሄንን ብዬ ምን ተርፋ አገኛለሁ? ሀገሬ መግባት ነው የቀረብኝ ቤተሰብ እንዳላይ ብኛለሁ። እኔ እችላለሁ ቄስ ሞገሴን መምሰል ደግሞ እችላለሁ፣ ቅኔ መቀኘት እችላለሁ። እግዚአብሔር ይመስገን መወድሱን እያንከባለሉ ሺህ ዓመት ንገስ ብለው ምን ችግር አለ? አዲስ አበባ ላይ የምፈልገው ደብር አለቃሁኝ የምፈልገውን መኪና እየነዳሁ እንኳ መሐይሞች ገብተው ቤተ መንግሥት በጋርድ እየሄዱ አይደል? ትንሽ ቢሆን ፊደል ቆጥረናል። እድሜ ለነ የኔታ ጉባኤ ቃን አስቆጥረውናል። መወድስ እየተቀኘን የነሱ አማርኛ ግጥም ተውት፣ በደንብ እያደረግን መጽሐፍ እየጻፍን ምናምን እያሞጋገስን ሺህ ዓመት ንገስ ብንል ደግሞ ቀረብ ነበር ታውቃላችሁ። ሎስ አንጀልስ ሲመጣ አብሬው እራት የበላው ሰው ነኝ፣ አብይ አህመድ ጤለኛ መስሎኝ ማለት ነው። ግን ከአንድ ዓመት በኋላ አብሬው መራመድ አልቻልኩም። ገዳይ ነዋ። ጥሩ ሰው መስሎኝ። እኔ ልብ አርጉ፣ ጴንጤ ስለሆነ ምናምን የሚጠቅ በታምር እኔ እኔ እኔ እኔ እንደ እኔ ደጋፊው አልነበረም አብይ አህመድን። እኔ ከኦሮሞዎች አባቶች ጋር ተጣልቻለሁ በሱ ምክንያት አ እንደው መጨረሻውን ሰዓት የተናዶ ለሰብዘንበል ጥራ የተፈጻሚቱ እያሉኝ በጣም ምን ሆናቸው ነው ይሄ ሰው የጥሩ ነው እያልኩኝ ማለት ነው፣ ሳጨበጭብለት እግዚአብሔር ይቅር ይበለኝ። ይቆጨኛል፣ ያ ቀን ለሱ የወጣሁበት ቀን ይቆጨኛል። አንድ ግጥም ላንብላችሁ፣ ባይዘው ይ ግጥም ላንብላችሁ እና ልጨርስ፣ ሌላ ሰው ላስገባ። ግጥም ማስገደል ሲጀምር አብይ አይበድን የገጠምኩለትን ግጥም ላንብላችሁ። በነገራችን ላይ ያው ዝነኛ ግጥም ነው እና አይታችሁት ይሆናል ብዬ አስባለሁ። ብዙ ሰው አይቶታል። እንዲህ ይላል። ልክ ተከተልኩት ተከተልኩና፣ ሰዎች 2019 ነው ይሄ ግጥም 2019 ዓ ም ላይ ነው ከአምስት ኦልሞስት ከስድስት ዓመት በፊት ማለት ነው። እንዲህ ይላል። መግደል መሸነፍ ነው ርዕሱ ነው። መግደል መሸነፍ ነው ብለሃል ነበረ፣ ማሰር መሸነፍ ነው ብለሃል ነበረ አርሎ ሽንፈት ነው ብለሃል ነበረ። ምን ነው ያልኸው ሳይሆን ብሂል ሆኖ ቀረ። ያው መግደል መሸነፍ ነው ብሎን አልነበረ። ሰውየው ጻድቁ ከሃጥ አብሮ ተደመረ። ደጉ ከሴረኛው አብሮ ተደመረ። ፍትሕን በማጓደል ሁሉም ተባበረ። ቃል ስጋ ሳይሆን መንፈስ ሆኖ ቀረ። ጽድቅ ከዓመፅ ጋር ምን መደመር አለው? ብርሃን ከጨለማ ምንስ ስብረት አለው? ክርስቶስ ከቤልሆር ምን መስማማት አለው? አማኝ ከማያምን ምንስ ክፍል አለው? ነገሩ የቀረው ሁሉም ሲደመር ነው። እባክህ ልምከርህ በቀየ ተቀመጥ። ምንም መንግስት ብትሆን ከሾማ ትበልጥ። ንግግር በተግባር እውነት የሚሆነው ከእውነተኛው ንጉስ መማር ሲቀድም ነው። እውነተኛው ዳኛ መሐሪ ቢሆንም፣ እውነተኛው ንጉስ ይቅርባይ ቢሆንም እውነተኛ ፍርድን እውነተኛው ዳኛ መሐሪ ቢሆንም፣ እውነተኛው ንጉስ ይቅርባይ ቢሆንም ንስሐ ያልገባን ፈጽሞ አይምርም። ኃጥኡን ከጻድቅ ጋር አብሮ አይደምርም። ሁሉን የፈጠረ ፈጣሪ ቢሆንም የሁላችን አባት ርሩብ ቢሆንም እውነተኛ ፍርድን ጽድቅን ለመፈጸም ገነትን ሲያዘጋጅ ሲኦልን አረሳ። ስለብልጥግናው ባለጠጋውን ፈጽሞ አያፍረውም። ፍትህን ለማስፈን ስለ ድህነቱ ምስኪን ድሃውን ከቶ አይራራለትም አዛብቶ ፍርዱን። እናማ እናማ ወዳጅ አንተ ታናሽ መንጋ እባክህ አድምጠኝ ቁጭ በል እናውጋ። ለመሆን ከፈለክ እውነተኛ መሪ ሕዝብ መሪነትን ተማር ከፈጣሪ። እባክህ ልምከርህ እባክህ ልምከርህ፣ ቁጭ በል ከኔ ጋራ መልካሙን እያሰርክ ክፉን አትፍራ ፍትክህን ሳታዛባ ለማንም ሳትራራ፣ ገልጠህ እስኪያሳየኝ ቃልህን በስራ ባለቤት እንዳለው ህዝብህን አትርሳ። ነገ ተጠያቂ መሆንክን አትርሳ። አርሎ ይቅርብህ አትበል ለመገርሳ ሁሉን የኔ ለሚል ለወገን አትሳሳ። ላለው ይጨመራል የሚለውን እርሳ። ምንም ለሌለውም ሚዛንህን አንሳ ነው የሚለው እና መግደል መሸነፍ ነው አለን። ገዳይ ሆኖ ግን ተሸናፊ ሆኖ አየነው። ስንሞት ኢትዮጵያ፣ ስንኖር ኢትዮጵያዊ ያለን ደማችንን ካፈር ጋር እየደባለቀ በደማችን ላይ ቤተ መንግስት መስራት ጀመረ። ስለዚህ ለዚህ መንግስት ኢትዮጵያ በንጹሐን ደም እንደ ግብፆች ፒራሚድ በእስራኤላውያን ደም በነራሄል ልጆች አብሮ የወለደችው ራሄል ልጆቿን ከጭቃ ጋር ደባልቃ እንድታወቃ የሰው ደም ሕንፃ ያጸናል የሚል ጥቅስ ይዞ በድሆቹ ቤት ላይ በሕዝቡ እንባ ላይ መከራ ላይ ስቃይ ላይ በእናቶቻችን መታረድ ላይ በሕፃናቶቹ እንባ ንጹሐን ደም እያፈሰሰ ቤተ መንግስት የሚሰራ ሰው በተኛበት አንድ ቀን ይሄዳል። እናም ገሃነም ይገባል። እኛ ግን ከእውነት ጋር እንተባበር። ምሕረቱ አይለየን፣ ቸርነቱ አይለየን፣ በጎነቱ አይለየን። ወስብሐት ለእግዚአብሔር። ቆየን። ጥያቄ ያለው ሰው መግባት ይችላል። የፈራ ይመለስ።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 የረሳሁት ኃጢአት እንዴት ሊሆን ነው የሚለው ነው። ንስሐ ሲገቡ አንዳንድ ሰዎች የረሱት ኃጢአት ይኖራል። ባለፈውም የጠቀስኩላችሁ ያቺ ኃጢአቷን ቢበዛ እንዳትረሳው ስትጽፍ የነበረውን በአባ ኤፍሬምና ና በአባ ባስልዮስ ዘቂ ሳሪያ መካከል ስትመላለስ የነበረችውን ሴት ታሪክ ታውቃላችሁ። የነገሥታት ወገን ነች። ትልቅ የተከበረች ሴት ነች። ኃጢአቷን በየቀኑ ትጽፋለች። ራሱ የሚገርመኝ እንደው እየሰራች መጻፏ ነገም እጽፋለሁ ብላ ታስብ የሆነች ሴት ማለት ነው። ይገርመኛል አንዳንድ ጊዜ እንደሆነ። ግን ከዛ በላይ የሚገርመኝ ምን ታውቃላችሁ? የእግዚአብሔር ቸርነቱ፣ የእግዚአብሔር ምሕረቱ እያወቀ ነገም ኃጢአት እሰራለሁ ብላ ትጽፋለች። ከነገ ወዲያ ኃጢአት ትሰራለሁ ብላ ትጽፋለች። ስንክሳር እከሌ ይላል። ከብዛቱ የተነሳ የጻፈችው ተጠቀለለ አገር ምን በየዕለቱ ጽፋ ለ የኢየሱስ እጅ እንደሆን መማር ነው እያለች ኃጢአት እንድሰሩ በደል እንድሰሩ አይደለም። የልቧን አይቶ ነው። እናንተም የልባችሁ ነው የሚታየው። ይሄን ይዛችሁ ለካ ይቅርባይ ነው ያልክ ጻፍ፣ አሉ ግለጽ፣ መጽሐፍ በየቀኑ እየሰራ ሂድ፣ እየቀጠቀጥክ፣ እየቃምክ፣ እያጬስክ፣ እየዘሞትክ፣ እየሴሰንክ፣ ጣዖት እያመለክ፣ እያማህ፣ እየረከስክ፣ እየቆሻሽህ የአጋንንት መጫወቻ ከሆንክ እሱን እግዚአብሔር ይወቅልህ። ያች ሴት ኃጢአቷ ሁሉ ተከምሮ ተከምሮ በኋላ ተሰርዞላታል። ትጽፍ ነበረ፣ ሴቲቷ ኃጢአቷን ትጽፍ ነበረ። ተደመሰሰላት፣ ምሕረትን አገኘች። አሁን ዋና ልቧ እቺ ሴት እንዳትረሳ ነው ኃጢአቷን ሁሉ ትጽፍ የነበረው። መልካም እናንተስ፣ ድንገት ኃጢአታችሁን የረሳችሁ ሰዎች እንዴት ነው የሚሆኑ? የረሳነው ኃጢአት ለካህን አልነገርነው ንስሓ አልገባንበት እንዴት ይሆናል ብላችሁ የምትጨነቁ ካላችሁ ምንም የሚያስጨንቃችሁ ነገር የለም። ምንም አንደኛ፣ ኃጢአት የሚሰራው በሶስት ወገን ነው። አንድ በሐሊዮ በሐሳብ ሁለት በነቢብ በመናገር፣ ሶስት በገቢር በመስራት፣ በመፈጸም ነው በተግባር። የሐሊዮ ሐሳብ ስንቱን ነው የምታውቁት? ታቁታላችሁ። በየሰከንዱ ስንት ኃጢአት ነው የምናስበው በመናገር ስንት ኃጢአት ነው የምንሰራው? እንጂ የሐሊዮውን ስንቱን ነው የምታስታውሰው? ማን ነው ኃጢአቱን አስታውሶ የሚያውቀው? ከጸጉሬ ይልቅ ኃጢአቴ በዛ እኮ ነው ያለው። ከጸጉሬ ቁጥር ይልቅ ኃጢአቴ በዛ። እጅግ በጣም ብዙ ኃጢአት እኮ ነው የምናውቀውም እናስታውሰውም የለውም። ስለዚህ ነው አያችሁ፣ ሁልጊዜ በቤተ በቤተ ክርስቲያናችን በሐሊዮ በነቢብ በገቢር የማይሰራ ኃጢአት እግዚአብሔር ይፍታ ይላል። ከታሰንበት ኃጢአት ሌላው ደግሞ ምን ይባላል በዕውቀት ወይም አለ እውቀት በድፍረት ወይም በስተት ከልጅነት እስከ እውቀት ከመዓልት እስከ ሌሊት ያዙ እነዚህን አራት ነገሮች። አንደኛ በእውቀትም ያለ እውቀትም አውቀን የምንሰራው ኃጢአት አለ። ሳናውቅ የምንሰራው ኃጢአት አለ። ስለዚህ ሳናውቅ የምንሰራው ኃጢአት ካለ ንስሐ ስንገባ አላወቅነውም ማለት ነው ስለዚህ ብረሳው አይፈረድብኝም አላውቀውም ብቻ ይቅር በለኝ የሚለው ነው። አንደኛ በእውቀት አለውቀት፣ ሁለተኛ በድፍረት በስህተት። ሁለተኛ የሚሰራው ደግሞ በድፍረት ምንድን ነው? ይሄ ብሎ በድፍረት ብለው በድፍረት የሚሰራ ኃጢአት አለ። በስህተት ደግሞ አለ፣ ይቅር በለኝ ስተት የምንለው እነዚህ ደግሞ ኃጢአቶች። ሶስተኛ ከልጅነት እስከ እውቀት ነው። ከህፃነት ጀምሬ እስተሽምግልና ሽምግልና እስካለሁበት እድሜ ድረስ የሰራሁት ኃጢአት ማለት ነው። ይህም ሁሉ ዝርዝር ታውቃለህ፣ ታውቂያለሽ። አራተኛ ከመዐልት እስከ ሌሊት ከጠዋት ጀምሮ እንደገና ምሽቱን እስከሚነጋ ድረስ፣ በስንት ወገን በሶስት አንድ በሀሳብ ሁለት በመናገር ሶስት በገቢር ባህሊ በነ በገቢር የሰራሁትን ኃጢአት ይቅር በላይ ነው የሚባለው ስለዚህ የረሳችሁት ኃጢአት ካለ ይቅር በለኝ ካላችሁ ብቻ በቂ ነው። ንስሐ ከገባችሁ በቂ ነው። ቸር አምላክ ይቅር ባይ አምላክ ሩህሩህ አምላክ አላችሁ። ስለዚህ ድንገት የረሳሁት ኃጢአት ንስሐ ሳልገባበት ብላችሁ ምንም የሚያስጨንቅ ነገር የላችሁ። የብዙ ሰዎች አንድ ችግር ምንድን ልንገራችሁ? ምን ችግር እንዳለባችሁ ልንገራችሁ። እግዚአብሔር ይቀር ብሏችኋል፣ እናንተ ግን ራሳችሁን ይቀራል አላችሁ።